ብሩ በሞባይል ነው? ምንድን ነው?

በጣም ብዙ ልጆች አሉ። ብዙ ልጆች አሉ እና፣ እናንተ ምንድን ነው የምትሰራው? እኔ ጋዜጠኛ ነኝ። ስለ ኳስ ምናምን በምዘግበው፣ የስፖርት ጋዜጠኞች ምናምን፣ ስፖርት ጋዜጠኛ። እናንተ እስኪ ሲአር ሰባ አነባሉ እኮ አር ሰባ ቁጥር ሲአር ሰባ ሮናልዶ ምንድን ነው ሹፌር ነው ወይስ እርሻ ምናምን ያርሳል? ይምጫታም ልብፍ እኮ ማሊያ አለብሷል። ከዛ ሰባ ቁጥር ነው። ከዛ ሲያር ይላል ደግሞ ምንድን ነው የራሱ ክርስቲያኑ እኮ ሰውዬው። ምንድን ነው አሁን ባንክ ቤት ዘበኛ ከዛስ እኔ ያውቃል ምን ያደርግላል እንደዚህ አይነት ወና ሰው ምን ያደርግላል ወና ሰው ለምጣ ምጣ ነው እኔን ካላወቀ አንተን ካላወቀ ሰው ነው ጅብ ነው እንጂ ቁጭ በል እንጂ ትንሽ አውራኝ። ምን ስሜት ሰውዬው ምንድን ነው እያልኩ ነግረኝ፣ አልክ ኳስም እኮ እኔም ልጆች እኮ ኳስ ጨዋታ ነው፣ የጨርቅ ኳስ

አስራስድስት ሀያ ነው የሚነዳው። ሰኞ ሰኞ አንዳንዴ ደግሞ ሀያ አንድ በሰላሳ ብር ወደ አራት መቶ ብር ነው እኮ እፍስ አድርጎ ይዘው በሚሊዮን ነው የሚያገኙት። መኪና በለው ምን ያደርግልሃል? ምን ሰርቶ ነው እኮ ነው የሚለው ኳስ ተጫውቱ። ኳስ እኔስ፣ በፊት ስጫወት መቼ ተከፈለ? ሌላ ነገር አትበልና ማለት ነው። አሁን አሁን ቲክቶክ አንተ መጀመር አለብህ፣ በራስህ ሰልክ እንገዛልሃለን። አሁን እኛ ቲክቶክ ምንድን ነው

እግረን ሸፍኖ ደህና እየኖርኩ ነው ምን አድርግ ነው አንዳንድ እንደዚህ አይነት ጫማዎች ምናምን ምንድን ነው ስራ አንተ ጋዜጠኛ ጋዜጠኛ አልኩህ እኮ ምን የምታገኙት ጥቅም ምንድን ነው ሰው አስተዋውቀህ አንተ አትታወቅም ሰው እያስተዋወቅ ብር ጥሩ አይደለም በድርጅት በምን የሚመጣ ገንዘብ ምን እቺ ደግሞ ዘፋይ ናት። አለማችን ላይ ሻኪራ ትባላለች። ሻኪራ ትዘፍናለ። ዝነቱ ማጣን የዘፈነችው ናት። አንጎል ነህ እያለ ምን ምን ያገባኝ ምን ምን ያደርግልኛል። ሀገራችን እንትና ማለት የመቼም ሁሉም ያውቀዋል። አብዱኪያር ነው ታዲያ ካለው ምን ባንተ የድብናተ ሌላ የሚታይ ፊልም ካለህ አሳይኝ ወይ። የማን ላሳይሽ? የማን የማን ላሳይሽ? የጥላሁን ገሰሰ የለህም? ኢትዮጵያ ሀገራችንን ሰላም ያርግልን። ልቃኝ በቃ። ቁጭ በል ቁጭ ነው። ጋዜጠኛ እኮ ነኝ። ስራ አለብኝ እናንተ። ቁጭ ብዬ አይደለም

ተንከባለልኩኝ ዘና ብዬ ነው እንጂ መዋል የምፈልገው የምመጨናነቅ ሜዳ ብቻ